በሰላም አውለኝ ብዬ ነው የተነሳሁት። ቀይረመ አይኑ እንጆ አምችልኝ በሰላም አውለኝ ብዬ ነው የተነሳሁት።

ዝም ስትሉ ህዝቢ ጨንቀኛል። ባይዘው ወይ ዝም ትበሉ እንጂ ተንቀሳቀሱ ተንቀሳቀሱ። ጂዘስ በጣም አረታዊ ልያዛስገኝ ናግባ ደህና፣ እግዚአብሔር ይመስገን። እንዴት ናችሁ?

ገባኝ ሄሉ ውጭ ከቤት ምንም አይደለም፣ ግን በጣም ሌላ አማርኛ እስኪ ፈልጉልኝ ፋሚሌ ቁልጥ ራሱ አይገልጸውም። እራት ግብዣ አለብሽ፣ እራት ግብዣ አለብሽ። ኮንት ሲው

ዛሬ ሜካፕ የተሰራሽ ነው የምትመስይው። ጌታ የፈለሱ ዛሬ አልቋል ዱቄቱ። አይ ዋናው ይመርብሽ፣ ዋናው እሱ ነው። አንደኛ ማለት ነው ሲሪስ አሁን እንደዚህ ሴቶች አንዳንድ ሴቶች ሂውማኔር ምናምን አይወዱም፣ ግን ሪያሊቲው ግን በጣም ነው የሚያሳምራችሁ። ማርያምን ነው የምረኝ ካላችሁ አግኝቱበት ከራሳችሁ ማንም ምንም ማለት ነው እና እና አይ ካላችሁ አጊጡበት ከእናንተ የሚበልጥ የለውም። የሚገዛል ያስተጋባል። እንዴ ቆይ ኦኬ ትንሽ አሁን ያስተጋባል። አንተ አሸንፈን አሸንፈን አሸንፈን ቤተሰብና እንዴት ናችሁ? ልኝ የኔ ማሮች፣ በጣም ነው የምወዳችሁ። እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ ወይኔ ይሄ ሰዎች ለምንድን ነው ግን እኔ እኮ ደህና ነው የታል ምኑ ጋር የታለ የቱ ጋር ና ላና ና ሰው ፈልገዋል ና አውራቸው ትራሴ ያውራችሁ ትራሴ ይግለስጣችሁ ቀልደኛ ናችሁ አንዳንድ ሰዎች ቀልድ በጣም ታበዛላችሁ

ተጣላችሁ? እን አልተጣላንም፣ ጋር አይስማም ምናምን አልተጣላንም። በቃ ብዙ ያለፈ ነገር አለ እና አንዳንድ ነገሮችን መተው ጥሩ ነዋ። ስምምንላልፍ ዝምታ ወርቅ ነው እኮ።